እንዲያስተካክል በድጋሚ ብንጠይቅም መልስ ባለመግኘታችን ጥያቄያችንን ከፍ ባለ ድምጽ ለማሰማት እኖ ተዘዳይትን በዚህ አደባባይ ላይ እንገኛለን። በመሆኑ አንደኛው

በዘመናት ከኖሩበት ቦታ ዞባዊ ወይም ድርጊት እንዲፈናቀል የተደረጉ ዜጎች ወደ የቦታቸው እንዲመለሱና ለወደመ ንብረታቸው ተገቢ ካሳ እንዲከፈላቸው ይህንኑ ድርጊት የፈጸሙ ባለስልጣናት ለፍርድ እንዲቀርቡ እንጠይቃለን! እንጠይቃለን! እንጠይቃለን! ሶስተኛ መንግስት በሃይማኖት ጣልቃ የገባ የሃይማኖት መሪዎችን እምረት የእምነት ስርዓትና ሃይማኖቱ በሚፈቅደው ብቻ